በኢሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬ ቪዲዮችን ደግሞ ይዘንላቸው የመጣን የአማርኛ ቃላት የተለመዱ ቃላትን እና እንዲሁም አረፍተ ነገሮችን ይሆናል ዘን የመጣ ነው። እስቲ ወደ ቪዲዮችን እንግባና እንቀጣጠል ወደ ቪዲዮችን ስንገባ የአማርኛ ተዘውታሪ ቃላት ይላል። ተዘውታሪ ምንድው? የተለመዱ ወይም ደግሞ ሁሌ የምንጠቀማቸው ቃላቶች ማለት ነው። ለምሳሌ መጣ መጣ፣ አለ አለ፣ ሄደ ሄደ፣ ቀረ

ም ሰላም ቤተሰብ ቤተሰብ ደበረኝ ደበረኝ ደበረኝ። እሺ እዚህ ላይ ለምሳሌ ቃላትን እያገጣጠም አረፍተ ነገር መመስረት እንችላለን ማለት ነው። እሺ ቃላትን እያገጣጠምን አረፍተ ነገር ለመስረት ከፈለግን ደግሞ ለምሳሌ እዚህ ጋር ቤተሰብ ሰላም ነው። ቤተሰብ ሰላም መጣ። ቤተሰብ ሰላም መጣ። ልክ እንደዚህ እያደረግን እየመሰረትን እናያለን ማለት ነው። እሺ እዚህ ላይ ይኸው የተለያዩ ቃላት አሉ። እነዚህ ምግብ ኬክ፣ ቡና፣ በኋላ፣ እንጠጣ፣ ና፣ ዛሬ፣ ስራ፣ እንዴት ነህ፣ ሰላም፣ እንብላ፣ እነዚህ ቃላቶች አሉ። እነዚህን ቃላቶች ተጠቅመን ምን ማድረግ ነው አረፍተ ነገር መመስረት ወይም ደግሞ አረፍተ ነገር መስራት ማለት ነው። እሺ ለምሳሌ እዚህ ጋር የሰዎችን ስም እዚህ ውስጥ የለም። የሰዎችን ስም ማንኛውም እንጨምራለን ግን አበበ ና ምግብ አበበ አበበ ና ምግብ እንብላ። ይኸው ምግብ ይኸው የተጠቀምነችን ና ምግብ እንብላ። እነዚህን ነው አስተካክለን በስራ ስንጽፋቸው አበበ ና ምግብ እንብላ አርፍተ ነገር ሆነልን ማለት ነው። አበበ ና ምግብ እንብላ። እሺ ሌላ ደግሞ አሁንም እዚህ ጋር ስንሰራ ሮቤል በኋላ ቡና እንጠጣ ሮቤል በኋላ ቡና እንጠጣ። ይኸው እነዚህ ፊደሎች ሁሎችንም እዚህ ውስጥ እናገኛቸዋለን። እዚህ ላይ ስናያቸው ግን እንደዚህ ትርጉም የሚሰጡ አይመስልንም። ግን በስራ አደር ድረስ ስንጽፋቸው ምን ይሆናሉ? ትርጉም ይሰጡናል ማለት ነው። እሺ ይህንን ስናይ በኋላ በኋላ ይኸው በኋላ እሺ ቡና ቡና እንጠጣ ይኸው እንጠጣ እንጠጣ ሮቤል በኋላ ቡና እንጠጣ። ሮቤል በኋላ ቡና እንጠጣ። እሺ ሄለን ዛሬ ቡና እንጠጣ ዛሬ ቡና እንጠጣ። ልክ እንደዚህ እያደረግን እንመሰርታለን ማለት ነው ቃላቶች የሆቴዎች ስብስብ ቃላትን፣ የቃላት ስብስብ ደግሞ አረፍተ ነገርን እንደዚህ እያደረግን እየሰራን እንለማመዳለን ማለት ነው። እሺ አረፍተ ነገሮችን ስናይ አለሙ፣ አለሙ በጣም ጎበዝ አለሙ በጣም አለሙ በጣም ጎበዝ ተማሪ ነው። አለሙ በጣም ጎበዝ ተማሪ ነው። አለሙ በጣም ጎበዝ ተማሪ ነው። እሺ፣ አስቴር አስቴር ፍራፍሬ ፍራፍሬ መብላት መብላት ትወዳለች። አስቴር ፍራፍሬ መብላት ትወዳለች። አስቴር ፍራፍሬ መብላት ትወዳለች። እዚህ ጋር ደግሞ ሜላት ሜላት ሜላት ሜላት ብርቱካን ብርቱካን ትወዳለች። ሜላት ብርቱካን ትወዳለች። ሜላት ብርቱካን ትወዳለች። እሺ እዚህ ጋ ደግሞ ፍሎሬዳ፣ ፍሎሬዳ ገበያ ሄዳ ፍሎሬዳ ገበያ ሂዳ ሽንኩርት ነጠላ ሰረዝ ቲማቲም ገዛች። እስኪ ፍሎሬዳ ገበያ ገበያ ሂዳ ሽንኩርት ሽንኩርት ቲማቲም ቲማቲም ገዛች። እሺ ዳንኤል ዳንኤል፣ ከተማ ሂጄ መዝናናት እንፈልጋለሁ። ዳንኤል ምን አለ? ከተማ ሂጄ መዝናናት እንፈልጋለሁ። ከተማ ሂጄ መዝናናት እንፈልጋለሁ። በዚህ አረፍተ ነገር ሙሉ ሐሳቡን ገልጾልናል ማለት ነው። እሺ ለዛሬ ይዘንላችሁ የመጣነው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በምትፈልጉት ሶሻል ሚዲያ ጊዜና ሰዓት መማር መከታተል ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ